የማንፈልገውን ነገር እንድናደርግ፣ እንድንናገር፣ እንድንሰራ፣ እንድናስብ የእያንዳንዱ የህይወታችንን ክፍል የሚቆጣጠረን ነገር እንዴት ነው ማጥፋት ምንችለው? ምን አሁንን በመ ሰላም ጤና ይስጥልን እንደምናላችሁ ውዴ ስራዊ ቤተሰቦች፣ ከአምላክ የሆነው ሰላምና በረከት በ ያላችሁበት እንዲደርሳችሁ እመኛለሁ። ቤተሰቦቻችን የኛ የሰው ልጆችን አእምሯዊ፣ መንፈሳዊ፣ አካላዊ እንዲሁም ማንነታችንን ለመስራት እና እኛ የሰው ልጆች እንደ ሰው ቅርጽ ኖሮ እንድንቆም የሚያስችሉንን መልካም ሀሳቦች ወደ እናንተ የሚያሻግረውን የዋንሶል ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር እንጠይቃለን። በጣም የከብድ ነገር አለው። ምክንያቱም እኔ ብዬ ሰራ ዝች ጋር ቆሜ እኔ መጣሁት ከቤተሰቦቼ ከዛ አካባቢ ላይ ካሉ ሰዎች ማህበረሰቦቼ፣ ከትምህርት ቤቴ ከተለያየ ነገር መጥቼ ነች ጋር እኔ ሆኜ ይኮንኩ ስለዚህ እኔ ብዬ የሚገልጣትን እኔ ደግሞ በራሴ መፍጠር ምፈልጋት ወይም ደግሞ በጎ ብዬ መስራት ምፈልጋት ወይም ደግሞ በራዕዬ በህልሜ ውስጥ ያለች በራሴ ስዕል ውስጥ ያለች ደግሞ ማንነት አለች። ስለዚህ ያችኛዋን ዳትሆን የሚያደርገኝን ነገር አዕምሮ ላይ አለ፣ ሀሳቤ ላይ አለ፣ ስሜቴ ላይ አለ፣ ስሜታችን ላይ አለ፣ መንፈሴ ላይ አለ። የተቀመጠ ነገር ከዛ አካባቢ ላይ ደግሞ አለ የተቀመጠ ነገር እነዚህ ነገሮች ሁሉ ቁጭ ብለዋል። በፊት በትላንትና ማንነታችን ይዘናቸው የመጣናቸው ናቸው። ስለዚህ እኛ ምን ማድረግ ነው ያለብን? አሁን ላይ መገኘት መቻል። አሁን መገኘት፣ አብዛኞቻችን አሁን አንገኘት። ለምሳሌ ሁሉም ነገር እግዚአብሔር ሁሉንም ዚች ምድር ላይ አዘጋጅቶልናል። ሁሉም ነገር በእርሱ ሆኖ ተፈጭሎልን ተቀምጦልናል። ስለዚህ ምን አድርጎ አድርገህልኛልና አመሰግንሃለሁ እንዳለን የሚያደርጉ ነገሮች አሉ ለምንድን ነው እንደዛ እንዳንልግ የሆን ነው? እንደተደረገልን አናውቅም። ስንመጣ የመጣንበት የሰሩ ነገሮች እንዳሉና መጽጋት ያለባቸው ወደኛ የሚመጣውን መልካም ነገር የሚገፉብን የሚያሻሹብን ነገሮች እንዳሉ ማመን ይህ ማለት ተቃራኒ የሆኑ ነገሮች አሉ ህይወት ልትሰጠን የፈለገችው መልካሙ ነገር እንዳትሰጠን የሚያደርጉ በእኛ ውስጥ የሚገኙ ያረጁ ያፈጁ ወይም ደግሞ ለነፍሳችን ለሥጋችን እንቅፋት የሆኑ ነገሮች አሉ። የት ነው የሚገኙት ስንል ሐሳባችን ውስጥ አይምሯችን ውስጥ እንዲሁም ደግሞ ስሜታችን ውስጥ ልባችን ውስጥ ይገኛል። እንዲሁም አካላችን ላይ እያንዳንዱ አካሎቻችን ላይ ይገኛል። እንዲሁም ደግሞ መንፈሳችን ላይ መንፈሳዊ ማንነታችን ነፍሳችን ላይ ይሄ ነገር ይገኛል። ስለዚህ እነ ነገሮች ለማጽዳት ሁሉም ጋር ነው የምንሄደው። አካላችንን ለማስተካከል አካላዊ ማንነት የሚያስተካክል ወይም ደግሞ ጤንነታችን አካላዊ ጤንነታችን እንሄዳለን። የነፍስ ደግሞ በሽታቸው የመንፈስ ደግሞ መታወክ ያለመረጋጋት፣ ቁጣ ደግሞ የሚያመጡብንን ነገሮች ደግሞ እሱንም መንፈስ መንፈስ በሚታከምበት ቦታ እናክመዋለን። እንዲሁም ደግሞ ስሜታችንን የተጎዳውን ስሜታችንን ወይም ደግሞ በስሜት ያልተረጋጋንን የመንፈሳችንን የስሜታችንን እንዲሁም የአካላዊ ማንነቶቻችንን ማስተካከል ነገም ከዛ በኋላ ምን ማድረግ አለብን? በረከታችን ወደ እኛ እንዲመጣ እኛ ውስጥ ያሉትን ቁጣዎች፣ እኛ ውስጥ ያሉትን ስስቶች፣ እኛ ውስጥ ያሉትን ትዕቢቶች፣ እኛ ውስጥ ያሉትን የገንዘብ ፍቅር፣ የራስን በጣም መውደድ፣ ራስ ወዳድነቶች፣ እነዚህ ነገሮች የኃጢአት ፍቅር እነዚህ ነገሮች ሁሉ ምን እየሆኑ ምን ይሆናሉ? በምን ይወጡልናል? አሁን ላይ በመቀየም የተረበሽን ደግሞ እንድንሆን የሚያደርገውን አካላችንን ስሜትን ወደሚያስተካክሉ ወደ ሳይኮሎጂስት በመሄድ እናስተካክለዋለን። እንዲሁም ደግሞ የቀረን አእምሯዊ ማንነታችን ደግሞ ለማስተካከል በተለያዩ መንገዶች በማንበብ ሊሆን ይችላል፣ በእውቀትን በመውሰድ ትሬኒንግ በመውሰድ፣ በመሰልጠን፣ በመማር እነዚህ ማንነቶቻችን ሁሉ እንገነባለን ማለት ነው። እኛ የሰው ልጆች ልክ አሁን ወንበር ተሰርቶ በተለያየ ቅርጽ እንዲቆም ይደረጋል። የራሱ ቅርጾች አሉ እንዲቆም የሚያደርጉ፣ እኛም እንድንቆም የሚያደርጉ እኔ አእምሯዊ መንፈሳዊ፣ ስሜታዊ፣ እንዲሁም አካላዊ ማንነቶቻችን ናቸው። ስለዚህ እኛ የሰው ልጆች ሰው ሆነን እንድንቆም ያደርጉት እነዚህ ነገሮች ናቸው። እኛም ሁላችንም እንማድረግ አለብን ስንል የአእምሯት አሁን ስንገኝ ወይም አሁን መሆን ስንችል አሁን ላይ ስንሆን ያን ነገር ማየት እንችላለን። ያሉብንን ችግሮች እናያለን፣ እንመረምራለን፣ እንገመግማለን። መጀመሪያ ምርምረን እናውቃቸዋለን። ካወቅናቸው በኋላ መፍትሄ የሌለው ነገር የለም። ወደ መፍትሄው እንሄዳለን። ከመፍትሄው በኋላ ግን ሁልጊዜም ከራስ ጋር መሆን ከራሳችን ጋር ከሆንም በኋላ ለምሳሌ እንወስናለን። በህይወታችን ላይ ወሰንም በኋላ እርምጃዎች ይጀምራሉ። ከዛ ራሳችን እየገመገመን እየገመገመን እንሄዳለን ማለት ነው። ለዚህ ትልቁ መልሴ ሊሆን ይችለው። ወይም ደግሞ እኛ ወጣቶች ብዙ ነገሮቻችን የተረዋበሹ ናቸው ወይም ደግሞ እጅግ በጣም አድርገን የተለያዩ የሰጡን ስጦታዎች እንዳሉ አናሰብልም። ሰው ሰው ሰውነታችን ላይ ሳይሆን ሰው መሆናችን ላይ ሳይሆን ያለው ኦልሬዲ ይሄ የምንሰራው ስፖርቱን ራሱ ለምንድን ነው? ለውጫዊና ለእይታ ነው፣ አብዛኞቻችን ለጤንነታችን እና ደግሞ ላለን አካላዊ ማንነታችን ግንባታ ሳይሆን የምናስበው አእምሯችን ላይም ቀድመ የምናስበው ሴትም ስምንት ቁጥር ለመሆን በተለያየ መንገድ እራሷን ለማሳየት ወንድም ደግሞ አካሉ ጡንቻውን አጎንብቶ ለሰዎች ለመታየት እና ሰራትም አላድርግም። ስለዚህ እነዚህን ነገሮች ሁሉ ማሻሻል መቻል አለብን። እኛ የሰው ልጆች አሁን ቀውስ እየመጣብን ያለው እራሳችን አሁን አንገኝም። የኛ መዳን ተሰጥቶናል። ሁላችንም አሁን ዛሬ እንድንድል አሁን እንድንድል ተፈቅዶልናል። ነገር ግን እኛ ያለነው ዛሬ አይደለም፣ ትላንትና ላይ እና ነገ ላይ ያለ ነው። ሁላችንም ወደ አሁን በመምጣት ከአሁን ጋር በመታረቅ ሁላችንም የሰው ልጆች የምንፈልጋቸውን ነገሮች ማሰብ፣ መናገር፣ ማድረግ እንዲሁም ደግሞ ፍሬውን ለሰዎች መሰየት ማሳየት እና መስጠትም እንችላለን ማለት ነው። ይህን የምነግራችሁ ከራሴ ሕመሞች ከራሴ የራስ ጋር ቀውሶች፣ ከራስ ጋር ያሉ ግጭቶች፣ ከራስ ጋር ያሉ ውጣ ውረዶች ጋር ተነስቼ ነው ከተፈጥሮ ጋር መሆን ለተፈጥሮ ሁሉም እዚህ ምድር ላይ የመጣነው ሁላችንም ተፈጥረን ስለሆነ ለተፈጥሮ መልሷ ደግሞ ራሷ ተፈጥሮ ናትና ወደ ተፈጥሮና ወደ ፈጠረን ፈጣሪያችን ከተመለሰን ሁሉም ነገር መስተካከል የሚችል ነገር ነው። ሁላችን በኩል መተን ማህበረሰቡ ምኑ ምኑ ምኑ ምኑ እኛ ላይ የጫኑብን ነገሮች አሉ። እነዚያ ነገሮች ደግሞ አሁን ራሳችንን በመፍጠር ራሳችንን በመውጣት ሂደት ደግሞ እየታከሙ እየታከሙ እስከ ህይወት ፍጻሜ ድረስ ሂደት ይቀጥላል። እኛም ማድረግ ያለብን ምንድነው? ሁሉ ጊዜ መፈለግ መፈለግ መፈለግ። ከዛ ደግሞ ምንድነው? ይሄ መፈለጋችን ሳናቋረጥ ደግሞ አሁንን ላይ ለመገኘት ሁሉ ጊዜ አሁንን ለመሆን ጥረት ማድረግ አሁንም መናፈቅ አሁንም መናፈቅ መቻል አለብን። ይሄ የመዳን ጉዞ ነው። እኛም ለመዳን ጉዞችን የተለያዩ ሀሳቦችን ወደ እናንተ እናሻግራለን። በመዳን ጉዞ ውስጥ ሁላችንም የታመምነት ያልታመመ የለም። የሰው ልጅ ራሳቸውን ተሞ ተፈጥሮ እያሳመኑ ነው። እና ለዚህ መፍትሄ የሚሆነው ደግሞ ማንም የሚለውን ማወቅ ነው። የሰው ልጅ አምራዊ፣ አካላዊ፣ መንፈሳዊ እንዲሁም ስሜታዊ ፍጥሩ ነው። እና እነዚህ ማንነቶችን ጠብቆ መሄድ ሲችል የሰው ልጅ የተፈጠረለት ዓላማ መኖር ይችላል። እንዲሁም ደግሞ ገዥና ባለስልጣን እንድለን የዚህ ሁሉ አለት እኛ ባለስልጣኖች፣ እና ያንን መጠቀም እንችላለን። ያለዚያ ግን የታሰረ ማንነት ነው የሚኖረን እኛ ራሳችንን አልፈጠርንም ተፈጥረን መተናል። ራሳችንን ደግሞ ለመፍጠር አሁን ላይ በተለይ ወጣቶች ትልቅ እድል አለን። ራሳችንን በመፍጠር ሂደት ውስጥ ምንሆናለን። ራሳችንን እየፈጠርን ራሳችን እየገነባን ደግሞ ለሌሎች ትውልዶች እንደዚህ ቀውቶች እንዳይመጡ ለምንወዳቸው ልጆች ለምናሳድጋቸው ልጆች ለወንድምህቶቻችን ደግሞ ይሄ እንቅፋት እንዳይሆን ከስር መስራት እንጀምራለን ማለት ነው ሰቦቻችን